ከሁለት መቶ በላይ አይነት ሊምፎማዎች አሉ፣ ነገር ግን የተለመደው ልዩነት በምንም እንደ ሆርጂኪን ሊምፎማ የሚጠራ ነገር እና በምንም እንደ ኖን ሆርጂኪን ሊምፎማ የሚጠራ ነገር መካከል ነው። ይህ ውሳኔ በልዩ ልዩ ፕሮቲን ምልክቶች ላይ የተመሰረተ ነው። እነዚህም በልዩ ልዩ ሊምፎማ ህዋስ ላይ ይገኛል። ባይ ኤች ሲ ወይም ኢሙኖስቶ ኬሚስትሪ የሚባለው ሙከራ ላይ በመመርኮስ ሆርጂኪን እና ኖን ሆርጂኪንን ላይ ይህም በህክምና አፈጻጸም ምክንያት አስፈላጊ ነው። አብዛኛው የሆድጅኪን ሊምፎማዎች በትንሽ ኬሞተራፒ ወይም ኢሙኖቴራፒ በቀላሉ ሊድነሱ ይችላሉ። ነገር ግን ስነጋገር ስለ ኖን ሆድጅኪን ሊምፎማዎች የኖን ሆድጅኪን ሊምፎማ ህክምና መሰረት ተመላላሽ ህክምና እና አንደኛ አይነት ኬሞተራፒ ነው። አመሰግናለሁ።